ህብረተሰቡ የአካባቢውን ሰላም ለመጠበቅ እርስ በርስ የመከባበርና የመቻቻል ባህሉን ማዳበር እንዳለበት በብልጽግና ፓርቲ የምስራቅ ጎጃም ዞን ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ መልካሙ ሸባባው ተናገሩ። የብቸና ከተማና የእነማይ ወረዳ ነዋሪዎች በወቅታዊ የጸጥታ ጉዳዮች ዙሪያ ከዞን አመራሮች ጋር ውይይት አካሂደዋል። ንጉሥ ድረስ ውይይቱን ተከታትሎ ቀጣዩን ዘገባ አሰናድቶታል። የብቸና ከተማ አስተዳደር ከነማ የወረዳ አስተዳደር ጋር በመተባበር ህብረ ብሔራዊ ወንድማማችነትና እህትማማችነት ለዘላቂ ሰላምና ሁለንተናዊ ብልጽግና በሚል መሪ ሀሳብ የተለያዩ የማህበረሰብ ክፍሎች የተሳተፉበት ህዝባዊ የውይይት መድረክ በብቸና ከተማ ተካሂዷል። የውይይት መድረኩ በአካባቢው የተከሰተውን ወቅታዊ የጸጥታ ችግር ለመፍታት ያለመ ሲሆን የብቸና ከተማ አስተዳደር ከንቲባ ምን ይችል አየለም ባለፉት ወራት ያጋጠመው የጸጥታ ችግር በከተማና በማህበረሰቡ ሁለንተናዊ እንቅስቃሴ ላይ ከፍተኛ ተጽዕኖ ማሳደሩን ተናግረዋል። ማናችን ከዚህ ቤት ከዚህ ተነስተን 25 ወይም 27 ኪሎ ሜትር ደብረ ወርቅ በሰላም ደርሰን እንመጣለን የሚል አሁን ላይ እምነት የለንም። ትናንትና ከአባይ ማዶ ያለውን ጥያቄ እናስመልሳለን ብለን ከዚያ እጅጉን በላቀ ደረጃ ደግሞ አካባቢያችን ላይ ድርጊቱ የተፈጸመው ያለ ዘረፋው እጅግ በጣም እንደምታዩት ማናችንም ባህር ዳር አሁን መድኃኒት አንችልም። የስኳር በሽታ ያለበት ሰው መድኃኒት ማንጣት ወይም መታከም አልቻለም። ይህንን ለምንድን ነው ተው? በጥያቄዎች ላይ ልዩነት የለም እንስማማና ለጥያቄዎች አሁንም ከኢትዮጵያ ወንድሞቻችን ጋር ሆን ጥያቄ ይመለስ ነው እንጂ ምናልባት አማራ ጥያቄ የለውም ተመልሶታል የሚል እዚህ ወንበር ላይ የተቀመጠ አይደለም። ከዚህ በላይ የሚያለ ሀሳብ የለውም። የውይይቱ ተሳታፊዎች የአማራ ሕዝብ የሚያነሳቸው ጥያቄዎች ሲፈቱም በየጊዜው ለሚፈጠሩ ችግሮች በአፋጣኝ ምላሽ ሲሰጣቸውም መንግስት እየተባባሰ የመጣውን የኑሮ ውድነት መፍታት አለበት፣ ሰላሙን ዘላቂ ለማድረግ ማህበረሰቡን ያሳተፈ ስራ መሰራት አለበትና የአማራ ሕዝብ በየትኛውም አካባቢ ተንቀሳቅሶ በነጻነት የመስራት መብቱ ሊከበር ይገባል የሚሉትን ጨምሮ ሌሎች ጥያቄዎችን አንስተዋል። በየደረጃው ያለ የመንግስት መዋቅር መጀመሪያ ለሰላማዊ ድርድር ቅድሚያ ቢሰጥ የሃይማኖት አባቶችም ደግሞ ተቆጥተው ኢንፍሉወንስ አድርገው

ህግ እያለ መንግስት እያለ የማንነት ጥያቄ የወልቃይት ጥያቄ ከቀረበበት ሰዓት ጀምሮ ነገ ተነጎዳ ምላሽ ይሰጠዋል። ነገ ዛሬ እየተባለ ነገ ዛሬ እየተባለ ነገ ዛሬ እየተባለ የሚያልቀውን ህዝብ ውት መንግስት ለምንድን ነው ቶሎ ምላሽ የማይሰጥ? አሁንም ቢሆን ላለፈው ክረምት ገሳ አይሰራለትም ተብሏል። ለወደፊቱ መፍትሄ ወየው በመጣ የወደፊቱ አሁንም ተቀራርቦ መፍትሄ ይምጣልን ነው። የነማ የወረዳዋን አስተዳዳሪ አቶ አዲሱ ተሻለም የተፈጠረው የጸጥታ ችግር በማህበረሰቡ የዕለት ከዕለት እንቅስቃሴ ላይ ተጽዕኖ ማድረሱን ተናግረው የተገኘውን አንጻራዊ ሰላም በመጠቀም ወደ መደበኛ እንቅስቃሴ እንድንመለስ ማህበረሰቡ ከመንግስት ጋር በጋራ ሊሰራ ይገባል ብለዋል። አማራን እየሰረቁ ለአማራ መታገል፣ አማራን እየጎዱ ለአማራ መታገል፣ መንገድ እየዘጉ ለአማራ መታገል፣ መኪና እያቃጠሉ ለአማራ መታገል ውሸት ነው። እንደዚህ ብሎ ትግል የለም። ችግሮች ካሉ ችግሮችን በውይይት በንግግር መፍታት በጠረጴዛ ዙሪያ መፍታት የአባቶች የቆየ ወግም ባህልም ታሪክም ነው። ትልልቅ ባህልና ወግ ታሪክ አለ። ይህንን ታሪክ ማበላሸት የለብንም። የበደል ነው ታለ ያጠፋ ነው ታለ፣ በይቅርታ ህዝባችንን እንጠይቀው። ሰላም እንፍጠር፣ በድርድር እንፍጠው። እርስ በርሳችን በመገዳደልና በመጎዳዳት የሚመጣ ለውጥ የለም። የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ መልካሙ ሽባባው የአማራ ሕዝብ የሚያነሳቸው ጥያቄዎች እንዲፈቱም መንግስት ጥረት እያደረገ ስለመሆኑ ተናግረውም፣ ካለንበት ውስብስብ ችግር ለመውጣት እርስ በርስ የመከባበር የመቻቻልና የመደማመጥ ባህላችንን ማዳበር አለብን ብለዋል። ያለንበትን ውስብስብ ችግር ለመፍታት እኔ ምን አበረከቱ፣ እኔ ከተሳሳተው መንገድ አስተሳስብ ነፃ ነኝ፣ እኔ ነጻ ሁኜ ማህበረሰቡ ነፃ እንዲሆን እስከ ህይወት መስዋዕትነት ድረስ ለመክፈል ዝግጁ ነይ ወይ ሚለውን ከማየት አንጻር መሰረታዊ ክፍተት አለ። በሌላ መልኩም ወስደን ካየ ነው የነበሩን እሴቶችን ጠብቆ ከመሄድ አንጻር ከመከባበር አኳያ ትልቅ ስራ መስራት አለብን። ትልቁ የጎደለን መደማመጥ ነው። ሰላም በአንድ ወገን ብቻ የሚመጣ ሳይሆን ሁላችንም በመተጋገዝና በመተባበር የምናመጣው ስለሆነ ከራሳችን ጀምረን ከቤታችን ጀምረን ከልዩ ልዩ አደረጃጀቶች ጀምረን ሰላም በማይናወጥ መልኩ ብቸና ከተማ ላይ እነማይ ወረዳ ላይ የሚረጋገጥበት ምቹ ሁኔታ እንፍጠር። የተገኘውን አንጻራዊ ሰላም ለማስቀጠል ማህበረሰቡ ድርሻው የጎላ ነው ያሉት አቶ መልካሙም የሃይማኖት አባቶች በየእምነት ተቋሞቻቸውም እንደያስተምሮቻቸው ስለ ሰላም መስበክ ይገባቸዋል ብለዋል።